የአካባቢያቸውንና የክልሉን ሰላም ለማስጠበቅ በቁርጠኝነት እንደሚሰሩ የወልቃይት ጠገዴ ሰቲት ሁመራ ዞን የፖሊስ አባላት ገለጹ። በብርሸለቆ ወታደራዊ ማሰልጠኛ ተቋም ሲሰለጠኑ የነበሩ የ33ኛ ዞር ተመራቂ የፖሊስ አባላት ወደ አካባቢያቸው ሲመለሱ በዞኑ አስተዳደር ደማቅ አቀባበል ተደርጎላቸዋል። ዝርዝሩን ከአምሳላ ሞኜ እንከታተል። ከአማራ ክልል የተለያዩ አካባቢዎች ተወጣጥተው በበርሸለቆ ወታደራዊ ማሰልጠኛ ተቋም ሲሰለጥኑ የነበሩ የ33ኛ ዙር የፖሊስ አባላት ስልጠናቸውን አጠናቀው ተመርቀዋል። ከወልቃይት ጠገዴ ሰቲት ሁመራ ዞን የተወጣጡ የፖሊስ አባላትም ወደ አካባቢያቸው ሲመለሱ በዞኑ አስተዳደር ደማቅ አቀባበል ተደርጎላቸዋል። ለፖሊስ ሰራዊቱ የእንኳን ደህና መጣችሁ መልእክት ያስተላለፉት የዞኑ ዋና አስተዳዳሪ አቶ አሸተ ደምለው ሕዝብን ለማገልገል ኃላፊነትን መቀበል ታላቅ ዕድል ነው ብለዋል። በተለያዩ ማሰልጠኛዎች ሲሰለጥኑ የቆዩ የአማራ ልጆች ሰልጥነው ወደ ዞናችን ትናንትና ማታ መጥታችኋል። በጣም ደስ ብሎኛል። በዞኑ አስተዳደርና በራሴ ስም በጣም ላመሰግናችሁ እፈልጋለሁ። ነፃ ወጥቶ ነፃነትን ማስተዳደር እና ማጣጣም የጀመረን ህዝብ ለመምራት ስለታደላችሁ ስለተጋበዛችሁ ይህን እድል ላገኛችሁ ትልቅ ኃላፊነት ነውና ትልቅ ብስራት ነውና ይሄን አውቆ ተገንዝቦ መምራት ይጠይቃል። ለበርካታ ዘመናት ሲደረግ የነበረው የማንነት ማስከበር ትግል ፍሬ ለማፍራቱ ማሳያ ነው ያሉት የዞኑ ምክትል አስተዳዳሪ አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱና የዞኑ ፖሊስ መምሪያ ኃላፊ ኮማንደር ሙላት ማሞ ናቸው። የማንነት ትግላችን ፍሬ እያፈራ ነው ማለት አሁን ኮማንደርና አሁን እናንተ የተመረቃችሁትን ቀድማችሁ ሲኒየሮች ሆናችሁ ተመረቃችሁ። ሁላችሁም አሉ የተከዜ ዘብና ፖሊስ ናቸው አይደለም? ፖሊስ መገለጥ ያለበት በተመደበበት ማህበረሰብ፣ ወረዳ፣ ቀበሌ፣ ዞን የስራ አፈጻጸማችሁ ማህበረሰቡን ሲመሰክርላችሁ፣ ህብታችን ማረጋገጣችን አንደኛ ዞናችን ራሳችን በራሳችን መምራት ችለናል፣ ሕግ ማስከበር ችለናል፣ ማስተዳደር ችለናል። አይደለም ዞን፣ ወረዳ እና ቀበሌውን የሚመራ መሪ ነበር፣ ሊቀበለው ነበር ተማሩ የመጣልበት ኩማንደር ነበር። ወልቃይት ጠገዴሙ የወልቃይት ጠገዴ የአማራ ተወላጅ ኩማንደር ነበር፣ ኢንስፔክተር ነበር። ዛሬ ግን ይሄን የምናየው ኮከብ ሁሉ ያፈራው የማንነት አስበላሽ ኮሚቴው ቁርጠኛ ትግል ነው ውጤት ነው። የወልቃይት ጠገዴ ማህበረሰብ የማንነት ማስከበር ትግል ላይ በመሆኑ ተመራቂ የፖሊስ አባላቱ ተደራራቢ ኃላፊነት እንዳለባቸው የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ገብረ እግዚአብሔር ደስ ያስረድተዋል ከሌላው ፖሊስ ለየት የሚያደርገው የወልቃይት ጠገዴን ሕዝብ በማንነቱ አደራጅቶና አታግሎ ዘላቂ ደህንነቱን የማስጠበቅ ከፍተኛ ኃላፊነት የተጣለባችሁ እንቁ ልጆቻችን ናት። ከተመራቂ የፖሊስ አባላቱ መካከል ኮንስታብል ዳዊት እርጥቤና ኮንስታብል ወርቅነሽ አለባ ለተደረገላቸው ደማቅ አቀባበል ምስጋና አቅርበው የዞኑንና የክልሉን ሰላም ለመጠበቅ ቁርጠኛ መሆናቸውን ተናግረዋል። ደመቅ አቀባበል እንደተደረገልን በጣም ከልብ እናመሰግናለን። ከዚህ በፊት የነበሩ በስራ ላይ የነበሩት ድካምና ቁርጠኝነታቸው በገንዘብ አይለካም እና የሰላሳ ሶስተኛ ዙር ተመራቂ ኮንስታብል ፖሊሶችም የተማርነውና የሰለጥነው ስልጠና ለራሳቸውን በማድረግ እኛም እንደነሱ ጽናትና ቁርጠኝነትን በመላበስ የወልቃይት ጠገዴ ማንነትን ለማስመለስ ለማጽናት፣ የአማራን ሰላም ለመመለስ፣ የኢትዮጵያን ልማት ለማፋጠን በቁርጠኝነት እንሰራለን ማለት ነው። ማህበረሰባችን ለማገልገል በሀቀኝነት በታማኝነት ከጎጠኝነት አስተሳሰብ ወይም እህት፣ አባት፣ ወንድም ሳንል ሁሉም ማህበረሰብ በኩል አይተን የአማራን ክልል ህዝብ ለማገልገል ቁርጠኛውን ተነስተናል።